ህዋ ጦርነት ሊነሳ ይችላል በሚል ብሔራዊ ኮሚቴ ማቋቋሙ ተሰማ። ዶክተር ደብረጽዮን ለፌዴራሉ መንግስት ተዘጋጅተናል ሲሉ መልእክት ልከዋል። በጉዳዩ ላይ ደብረጽዮን አንድ አነጋጋሪ ቃለ መጠይቅ አድርገዋል። በቃለ መጠይቁም በርካታ ጉዳዮችን ያነሱ ሲሆን እያንዣበበ ስላለው ጦርነት፣ ስለ ፕሪቶሪያ ስምምነት፣ ሻቢያ ጋር ስላለው ጥምረት እንዲሁም አሰብን በተመለከተ ተናግረዋል። በተለይ አሰብን በተመለከተ የሰጡት አስተያየት ትኩረት የሳበ ሆኗል። በዝርዝርና ስደ አምጣቸዋለን ከመቀሌና አፋር ለአራት ኪሎ ከባድ ልመና ቀርቧል። ህዝቡ በቃኝ ብሏል። ወንድም ወንድሙ ላይም ካራ የሚማዘዝበት ጊዜ ማብቃት አለበት የሚል ጩኸት ሲስተጋባ ውሏል። ልመናው ለመንግስት ብቻ ሳይሆን ለህዋት ሰዎችም ጭምር የቀረበ ነው። መቀሌ ላይ ከባድ ግርግር የተፈጠረ ሲሆን፣ ህዝቡ ጦርነት ሊነሳ ነው በሚል እድፊያ ውስጥ ገብቷል። በሌላ በኩል በአፋር ዛሬም ሰልፍ የተደረገ ሲሆን፣ ሻቢያና ህዋት ሲወገዙ ውለዋል። በዚህ መሃል ግን ጦር ተጨማሪ ቦታዎችን ለመቆጣጠር እየተንቀሳቀሰ መሆኑ ታውቋል። ታደምጡታላችሁ። ትውልድ ኢትዮጵያዊ የሪፐብሊካን ተመራጭ የኢትዮ ኤርትራን ውጥረት ወደ ጦርነት እንዳይሸጋገርም የዶናልድ ትራምፕ አስተዳደር ጫና እንዲፈጠር ጠይቀዋል። የሪፐብሊካን ተመራጭ እንደመሆናቸው መጠን በሚያቀርቧቸው ጉዳዮች ላይ የተሰሚነት እድል አላቸው ተብሏል። እንመለስበታለን። የሱዳን ጦረኛ ጄኔራሎች ተቃውሞ ገጠማቸው። ከ20 በላይ ሀገራት በሱዳን እየተፈጸመ ያለውን የንጹሃን ግድያውን ግዘው ሁለቱ ጦረኛ ጄኔራሎች የንጹሃን ደም ማፍሰሳቸውን ማቆም አለባቸው ሲሉም ተቃውሟቸውን አሰምተዋል። ትሰሙታላችሁ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህዋት ጦርነት ሊነሳ ይችላል በሚል ብሔራዊ ኮሚቴ ማቋቋሙ ተሰማ። ዶክተር ደብረ ጽዮን ለፌዴራሉ መንግስት ተዘጋጅተናል ሲሉ መልእክት ልከዋል። በጉዳዩ ላይ ደብረ ጽዮን አንድ አነጋጋሪ ቃለመጠይቅ አድርገዋል። ቃለመጠይቁም በርካታ ጉዳዮችን ያነሱ ሲሆን እያንዣበበ ስላለው ጦርነት፣ ስለ ፕሬቶሪያ ስምምነት፣ ከሻቢያ ጋር ስላለው ጥምረት እንዲሁም አሰብን በተመለከተ ተናግረዋል። በተለይ አሰብን በተመለከተ የሰጡት አስተያየት ትኩረት የሳበ ሆኗል ተጠቅሷል። ህወት አቋቋምኩት ያለው ኮሚቴ ፖለቲካዊ፣ ዲፕሎማሲያዊ እና ወታደራዊ ተግባራትን በብቃት የሚያከናውን መሆኑ ተገልጿል። በፕሪቶሪያ ሰላም ስምምነት አፈጻጸም ላይ ለመነጋገር ህወት ያቀረበውን የውይይት መድረክ አደራዳሪዎች ሲቀበሉት የኢትዮጵያ መንግስት አሻፈረኝ ማለቱን ዶክተር ደብረጽዮን ገልጸዋል። በኢትዮጵያ ምርጫ ቦርድ ህጋዊነቱን ያጣው ህወት ሊቀመንበር ዶክተር ደብረጽዮን ጦርነት ቢነሳ ራሳቸውን ለመከላከል የሚያስችል ብሔራዊ ኮሚቴ ማቋቋማቸውን ይፋ አድርገዋል። ከፓርቲያቸው ልሳን ወይን ጋር ባደረጉት ቃለ ምልልስ የፌዴራል መንግስት በተፈናቃይ ስም፣ ከአዲስ አበባ እና ከሌሎች አካባቢዎችም ሰዎችን ለማጓጓዝ ተዘጋጅተዋል ሲሉም ከባድ ክስ አሰምተዋል። በስፍራው የሚገኙ ታጣቂዎች ካልወጡ ተፈናቃዮች እንደማይመለሱ ግልጽ አድርገዋል። አስተዳዳሪዎቻችን አብረው ካልገቡ የሚለውን የቀድሞ አቋማቸውን እየተዉ መምጣታቸውንም ከዚሁ ቃለ ምልልሳቸው ላይ መረዳት ተችሏል። ራሳቸውን ለመከላከል ዝግጁ መሆናቸውን ለዚህም ብሔራዊ ኮሚቴ ማቋቋማቸውን የገለጹት ዶክተር ደብረ ጽዮን ኮሚቴው ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ተግባራትን የሚያከናውን መሆኑን አመላክተዋል። ከኤርትራ መንግስት ጋር አላቸው የተባለውን ትብብር ያስተባበሉ ሲሆንም ግንኙነቱ የህዝብ ለህዝብ ነው ሲሉ ገልጸዋል። ይልቁንም የኢትዮጵያ መንግስት የአሰብን አጀንዳ የሚያነሳው ለትንኮሳ ነው ማለታቸው ተመላክቷል። ሚኒስትር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት የፕሪቶሪያ ስምምነት ፈራሚዎች ከነ ደብረ ጽዮን ሐሳብና አቋም ውጭ ስለመሆናቸው ላነሱት ነጥብ በሰጡት ምላሽ ጌታቸው ፕሪቶሪያን የፈረመውም ሕወሓትን ወክሎ እንጂ በግሉ አይደለም ሲሉም ተችተዋል። ጌታቸው የፌዴራል መንግስት ተሿሚ በመሆኑም ከእንግዲህ የትግራይ ተወካይ መሆን አይችልም ሲሉም ተደምጠዋል። ከመቀሌና አፋር ለ4 ኪሎ ከባድ ልመና ቀርቧል። ህዝቡ በቀኝ ብሏል። ወንድም ወንድሙ ላይ ካራ የሚመዝበት ጊዜ ማብቃት አለበት የሚል ጩኸት ሲስተጋባ ውሏል። ልመናው ለመንግስት ብቻ ሳይሆን ለህዋት ሰዎችም ጭምር የቀረበ ነው። መቀሌ ላይ ከባድ ግርግር የተፈጠረ ሲሆን ህዝቡ ጦርነት ሊነሳ ነው በሚል ጥድፊያ ውስጥ ገብቷል። በሌላ በኩል ባፋር ዛሬም ሰልፍ የተደረገ ሲሆን ሻቢያና ህዋት ሲወገዙ ውለዋል። በዚህ ግን የህዋት ጦር ተጨማሪ ቦታዎችን ለመቆጣጠር እየተንቀሳቀሰ መሆኑ ታውቋል። በህዋት ተይዘዋል በተባለባቸው በክልበት ዞን ስር በሚገኙት ሁሉም የገጠር ወረዳዎችና ከተሞች የሚኖሩ ኗሪዎች የህዋትን ቡድን በክልሉ ከፍቶታል ያሉትን ጦርነት የሚያወግዝ ሰላማዊ ሰልፍ ተካሂዷል። በሰልፉም ላይ የሻቢያ ተላላኪዎች እኛን አይወክሉም፣ የአፋር ተወላጅ ሆነው ወደ ኤርትራ ታጣቂዎች የሚሄዱ ወጣቶች የአፋርን ህዝብ አይወክሉም፣ የፕሪትሮ ስምምነት በፌዴራላዊ ስርዓት ይከበር፣ የአፋር ህዝብ ጦርነት ሳይሆን ሰላምና ልማት ነው የሚፈልገው የሚሉና ሌሎችም ድምጾችን አሰምተዋል። ቴክባ ኢትዮጵያ በሰልፉ ላይ የነበሩ የዞኑ ነዋሪዎችን የተለያዩ የወረዳ ባለስልጣናትንና የዞኑን አስተዳደር ተወካይ ስለ ጉዳዩ ጠይቆ አንድ ዘገባ ይዞ ወጥቷል። የክልበት ዞን ኢኮኖሚ ዘርፍ ኃላፊና የዞኑ ወኪል አስተዳደር አቶ ኡስማን ሞቶህ ከሦስት ዓመት በፊት የህወት ቡድን በአፋር ክልል ያደረገውን ወረራ በርካታ ጉዳቶችን አስከትሎ ነበር። አሁንም በድጋሚ የጥፋት ቡድኑ ከሰሞኑ በዞናችን በመጋሌ ወረዳ ስር በሚገኙ በስድስት መንደሮች ላይ ወረራ ፈጽሟል። ይህን እያደረገ ያለው ደግሞ ከኤርትራ መንግስት ጋር በመሆን ነው በማለት ከሰዋል። አክለውም እኛ የአፋር ህዝቦች የማንንም መሬት አልወረርንም፣ ማንንንም አልዘረፍንም። ስለዚህ የሻቢያና የወያኔ ቡድን ተስማምተው የአፋርን ህዝብ የጦርነት ሰለባ ለማድረግ የሚያደርጉትን እንቅስቃሴ ተቀባይነት የለውም። አሁንም ባሉበት ይቁሙልን፣ የወረሩትን አካባቢ ለቀው ይውጡልን፣ የሻቢያ ወታደሮች በአፋር ህዝብ ላይ እያደረሱት ያለው ጉዳት ይቁም ብለዋል። ከዚህ በተጨማሪም የዋት ቡድን ከሰሞኑ ወረራ የፈጸመባቸውን ስድስት መንደሮች ለቋል የሚሉ መረጃዎች ሀሰተኛ ናቸው። ቡድኑ ለፕሮፓጋንዳ እየተጠቀመበት ነው እንጂ አለቀቀም። እኔ ራሱ በስፍራው ነኝ። እንኳን የወረራቸውን አካባቢዎች ሊለቅ እንዳይቀርና ተጨማሪ አካባቢዎችን ለመውራር እየጣረ ነው ብለዋል። በተመሳሳይ በትግራይ መቀሌም የጸረ ጦርነት ድምጾች ሲሰሙ ውለዋል። የመቀሌ ከተማ ነዋሪዎች ጦርነት እየመጣ ነው በሚል ስጋት ገንዘቡን ከባንክ እያወጣ ነው ተብለዋል። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ነዋሪም ለአዲስ ማለዳ እንደተናገሩት ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀድሞ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጧቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ዋጋ ላይ ከፍተኛ ጭማሪ ማድረጋቸውን ገልጸዋል። ይህ በወንድማማቾች ሕዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በኅብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪው በሸቀጦች ላይ ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆኑንም ተናግረዋል። ሌላው የመቀሌ ኗሪ በበኩላቸው ከዚህ ቀደም የነበረውን ጦርነት ያውቀዋል። በቀደመው ጦርነት ያጣው አብሮ አደግ ወንድም ሁናውና በጭራሽ ወደ ጦርነት የመግባት ሐሳብ የለውም። መቀሌ ከተማ ከሁለት ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግረዋል። እነዚህ ሁለት ጸረ ጦርነት ድምጾች ከአፋርና ትግራይ እየተሰሙ ቢሆንም አሁንም ሁለቱም አካላት ከጦርነት የሚመለሱ አይመስልም። ትውልደ ኢትዮጵያዊው የሪፐብሊካን ተመራጭ የኢትዮ ኤርትራ ውጥረት ወደ ጦርነት እንዳይሸጋገርም የዶናልድ ትራምፕ አስተዳደር ጫና እንዲፈጠር ጠይቀዋል። በአሜሪካ በኮሎራዶ ግዛት የመጀመሪያው ትውልደ ኢትዮጵያዊው የሪፐብሊካን ተመራጭ አምሳሉ ጸጋይ ካሳው የኢትዮ ኤርትራ ውጥረት ማየሉን ለአሜሪካ ባለሥልጣናት አስረድተዋል። ሪፐብሊካኑ በኮራዶ ግዛት የከተማ ምክር ቤት ምርጫ ተመራጩ የኢትዮ ኤርትራን ውጥረት ለትራምፕ አማካሪ ማስረዳታቸውን በ ያወጡት መግለጫ አረጋግጠዋል። ትውልደ ኢትዮጵያዊው አሜሪካዊው ተመራጭ አምሳሉ በሁለቱ ሀገራት ውጥረት ላይ ስጋታቸውን የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግል አማካሪ ክርስቲን ሰሪኖ ነው። የኮሎራዶ ግዛት ተመራጩ አምሳሉ ለትራምፕ አማካሪ ያስረዷቸው የኢትዮጵያ ውስጥ ቀውስና ከጊዜ ወደ ጊዜ የተባባሰውን የኢትዮ ኤርትራን ውጥረት መሆኑን አስታውቀዋል። የሰሞኑን የአርሲ ጥቃት በመጥቀስ በኢትዮጵያ ማንነት ተኮር ጥቃት መቆም እንዳለበት የሪፐብሊካኑ ተመራጭ ጠቁመዋል። አምሳሉ ለትራምፕ የግል አማካሪ የሰጡት ማብራሪያም የኢትዮ ኤርትራ ሁናዊ ውጥረት ወደ ጦርነት እንዳይሸጋገር ለማሳሰብ መሆኑን ጠቁመዋል። ከጊዜ ወደ ጊዜ እየተባባሰ የመጣው የኢትዮጵያና የኤርትራ ውጥረት በምንም አግባብ ወደ ጦርነት ማምራት እንደሌለበት አምሳሉ አሳስበዋል። የሁለቱ አገራት ውጥረት በዲፕሎማሲያዊ መንገድ መፈታት አለበት ብለው እንደሚያምኑ የጠቆሙት አምሳሉም የትራምፕ አስተዳደር ለጉዳዩ ትኩረት እንዲሰጥ ጠይቀዋል። አምሳሉ የዶናልድ ትራምፕ ፓርቲ የሪፐብሊካን ተመራጭ እንደመሆናቸው መጠን በሚያቀርቧቸው ጉዳዮች ላይ የተሰሚነት እድል አላቸው። አሜሪካ በኢትዮ ኤርትራ ውጥረት ጣልቃ እንድትገባ የተለያዩ አካላት በቀጥታና በተዘዋዋሪ ጥሪ እያቀረቡ ነው። ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ በቅርቡ በፓርላማ በሰጡት ማብራሪያ አሜሪካ የአደራዳሪነት ሚና እንድትወጣ መጠየቃቸው ይታወሳል። ይሁን እንጂ በአሜሪካ መንግስት በኩል በይፋ ስለቀረበው የአደራድሩን ጥሪ የተሰጠው ይሁንታም ይሁን አሉታዊ ምላሽ የለም። ምንም እንኳን በአደባባይ የተባለ ነገር ባይኖርም ሁለቱም ሀገራት ወደ ንግግር ለመመለስ የተለያዩ አካላት ውስጥ ለውስጥ ጥረት እያደረጉ መሆኑ ይሰማል። የሱዳን ጦረኛ ጀኔራሎች ተቃውሞ ገጠማቸው። ከሃያ በላይ ሀገራት በሱዳን እየተፈጸመ ያለውን የንጹሐን ግድያ ውግሳው ሁለቱ ጦረኛ ጀኔራሎች የንጹሐን ደም ማፍሰሳቸውን ማቆም አለባቸው ሲሉ ተቃውሟቸውን አሰምተዋል። ከሃያ የሚበልጡ ሀገራት የተወጣጡ የውጭ ጉዳይ ሚኒስትሮችና ከፍተኛ ባለስልጣናት በሱዳን የተፈጸመውንና አሁንም የቀጠለውን የንጹሐን ሰዎች ግድያና አስገዳጅ መፈናቀል አሰቃቂና ዓለም አቀፍ የሰብአዊ ድግ ጥሰት የሱዳን ጦር መሪ ጄኔራል አብዱል ፈታል ቡርሃንንና ተቀናቃኛቸው ጄኔራል ሀምዳል ዳግሎ ወይም በቅጥል ስማቸው ሄሚቲ ኃላፊነቱን ይወስዳሉ ሲሉ ክስ አቅርበዋል። በእስላማዊ ሰዎች ላይ ስልታዊ ጥቃት በሚሰነዘሩ ጥቃቶች የተገደሉና አሁን የሞት አፋፍ ላይ በሚገኙ ሱዳናውያን የተሰማቸውን ጥልቅ ስጋት የገለጹት የሀገራቱ ሚኒስትሮችና ባለስልጣናት ይህ ጥቃት መቆም አለበት ስለማለታቸው ዘጋርዲያንና ሲኤንኤን ዘግበዋል። በተለይ የአልፋሽር ከተማ በፈጥኖ ድራሽ ኃይሎች ቁጥጥር ስር መውደቅ በሰሜን ዳርፉርና በኮርዶፋን አካባቢ የሚካሄደው ጦርነት እየተባባሰ መምጣቱ እንዲሁም በሰላማዊ ሰዎች ላይ የሚፈጸመው ስልታዊና ቀጣይነት ያለው ጥቃት አሁንም ተጠናክሮ መቀጠሉም ሚኒስትሮቹ እንዳሳሰቧቸው ገልጸዋል። በሰላማዊ ሰዎች ላይ ሆን ተብሎ ማነጣጠር፣ ዘርን መሰረት ያደረጉ የጅምላ ግድያዎች፣ ከግጭት ጋር የተያዘ የጾታ ጥቃት፣ ረሃብ እንደ ጦር መሳሪያ መጠ ጥቅምና የሰብአዊ አቅርቦትን ማደናቀፍ የዓለም አቀፍ የሰብአዊ ህግን በአጸያፊ መልኩ መጣስ ነው ሲሉ ገልጸውታል። እንዲህ ያሉ ድርጊቶች ከተረጋገጡ የጦር ወንጀሎችና በዓለም አቀፍ ህግ በሰው ልጆች ላይ የሚፈጸሙ ወንጀሎችን የሚያካትቱ ናቸው ብለዋል። ሚኒስትሮቹ በጋራ ባወጡት መግለጫ፣ ሚኒስትሮቹና ባለስልጣናቱ ድርጊቱ በአስቸኳይ እንዲቆም ጠይቀው ለሱዳን ህዝብ ጥበቃና ፍትህ መስጠት ህጋዊ ግዴታ ብቻ ሳይሆን አስቸኳይ የሞራል ግዴታ ታምነው ሲሉ አሳስበዋልም። በተጨማሪም የተስፋፋው ረሃብ ሊታገስ የማይችል ነው ሲሉ የገለጹት ሚኒስትሮቹና ባለስልጣናቱ የዓለም ምግብ ፕሮግራም፣ የተባበሩት መንግስታት የህፃናት መርጃ ድርጅት እና ሌሎች የሰብአዊ ድርጅቶች እርዳታን በነጻ እንዲያደርሱ አሳስበዋል። ተፋላሚ ኃይሎቹ የተኩስ አቁምና የሶስት ወር የተኩስ አቁም ስምምነት እንዲያደርጉም ጠይቀዋል። ለሀገር ሉዓላዊነት፣ አንድነትና የግዛት አንድነት ሱዳናውያን ያለ ውጫዊ ጣልቃ ገብነት በሰላም በ ክብርና በፍትህ የመኖር መብታቸውን እንደግፋለን ብለዋል። ከሀያ ሀገራት የተወጣጡ ሚኒስትሮች ሚኒስትሮቹና ባለስልጣናቱ የሱዳንን ተግዳሮቶች ሊፈታ የሚችለው ሰፊና ሁሉን አቀፍ የሱዳን የፖለቲካ ሂደት ብቻ ነው ሲሉ ገልጸው ሁሉም ኃይሎች ወደ ድርድር እንዲመጡ አሳስበዋል።